በስመ አ ወወልድ በመንፈስ ቅዱስ አህዱ አምላክ አመስራ ወሰሉ ሱ ለወርኃ ሰኔ በዛቲ ዕለት አይረፈ ሰሎሞን ንጉሥ ወልደ ዳዊት ዘነግሰ በኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሰኔ 23 በዚች ዕለት በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰሎሞን የረፍቱ መታሰቢያ ነው። የዚህ የሰሎሞንም ወንም የእናቱ ስም ቤርሳቤህ ነው። ዳዊትም ሕግ ተላልፎ ከእርሷ ጋራ ስለመበደሉ ባልዋንም ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪር ለቅሶን አለቀሰ። ጌታም ንጹህ ስለሆነ ንስሐው ይቅር ጌታም ንጹህ ስለሆነ ንስሐው ይቅር አለው። ከዚህ በኋላ በእግዚአብሔር ፈቃድ እርሷን አገባትና ሰሎሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰሎሞን እንዲነግስና በዙፋኑ ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ። ሰሎሞን 12 ዓመት በሆነው ጊዜ አንዶንያስ እነግሳለሁ ብሎ ተነሳ። ምክሩም ሁሉ ከሶርያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አንዶንያስን ተከትለው ረዱት። አንዶንያስን በሮጌል ምድር ምንጭ አጠገብ ባለ በአልቲ ዘዘ ኤልቲላይ ፍየሎችን በጎችንና ለሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉና የንጉሱን ልጆች ወንድሞችን ሁሉ ጠራ። ከዚህም በኋላ አንዶንያስ ይህን እንዳደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሱ ሰገደች። ንጉሥ ዳዊት ምን ሆነሻል አላት። ጌታዬ፣ ንጉሥ ወይ ልጅሽ ሰሎሞን ከኔ በኋላ ይነግሣል፣ በዙፋኔም ላይ ይቀመጣል ብለ ለእኔ ለባሪያ በፈጣሪ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 ዛሬ ወርዶ በጎችና ብዙ ፍየሎችን አርዶ የሰራዊቱን አለቆችና የንጉሱን አሽከሮች ሁሉ ካህኑ አብያታርንም ጠርቷልና በፊቱም ይበላሉ ይጠጣሉ፣ አዶንያስ ሺህ ዓመት ይንገስ ያንግስ ይሉታል አለው። ዳዊትም መልሶ ቤርሳቤህን ጠርዋት አለና ጠሯት። ገብታም በንጉሱ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚህች ቀን እንደዚሁ እንዳደርግ ሰውነቴን ከመከራይ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ሕያው ነው ብሎ ማለ። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ወድቃ ለንጉሡ ሰገደች። ጌታዬ ንጉስ ወይ ጌታዬ ንጉስ ዳዊት ለዘላለም ይኑር አለች። ንጉስ ዳዊትም የወዳሄ ልጅ ብንያስንና ካህኑ ሳዶቅን ነቢዩ ናታንንም ግራዝማችሁንና ቀኛዝማችሁን ጥሩልኝ አለ። ንጉሱም ከእናንተ ጋር የጌታችሁ አሽከሮችን ይዛችሁ ልጄ ሰሎሞንን በበቅሎ ላይ በበቅሎ ላይ አስቀምጣችሁ ወደ ግዮን አውርዱት። በዚያም ነቢዩ ናታንና እና ካህኑ ሳዶቅ ቀብታችሁ በእስራኤል ላይ አንግሱት አላቸው። ቀንደ መለኸት ንፉ፣ ሰሎሞን ሻመት ያንግስህ በሉ፣ ተከትላችሁትም ምውጡ። ገብቶም በዙፋኔ ላይ ይቀመጥ፣ እርሱም ስለ እኔ ፈንታ ይንገስ። በሁለቱ ነገድና በአስሩ ነገድ ይነግስ ዘንድ እኔ አዝዣለሁ አለ። ካህኑ ሳዶቅም ከድንኳኑ ቀርነ ምቅቡን ወስዶ ሰሎሞንን ቀባው፣ ቀንደ መለህትንም ነፉ። ሕዝቡም ሁሉ ሰሎሞን ሻመት ያንግስ አሉ። ሕዝቡም ሁሉ ተከትለውት ወጡ፣ ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም ብዛት የተነሳ ምድሪቱ ተናወጠች። ሰሎሞንም በመንግሥት ዙፋን ተቀመጠ። የንጉሱ ማሽከሮች ጌታቸው ንጉሡ ዳዊትን ሊያመሰግኑ ገቡ። እግዚአብሔር የሰሎሞንን ስም ከስምህ ይልቅ መልካም ያደር ያድርገው ዙፋኑንም ከዙፋን ይልቅ የበለጠ ያድርገው አሉት። ንጉሡም በአልጋው ሆኖ ሰገደ፣ እንዲህም አለ። ዓይኖች ሲያዩ በዙፋኔ ላይ የሚቀመጥ ልጅን ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰሎሞንን እንዲህ ሲል አዘዘው። እኔ ሰው ሁሉ በሚሄድበት ሞት ጎዳና ይሄዳለሁ፣ አንተ ግን ጽና፣ ብልህ ሰውም ሁን። በህጉ ጸንተህ ትኖር ዘንድ የፈጣሪ እግዚአብሔርን ትእዛዙን ጠብቅ። እኔ እንዳዘዝኩህ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 ብዙ ክፋ ክፋት የሰሩ ነበሩና፣ ከዳዊት እረፍትም በኋላ ሰሎሞን በዚያ መስዋይትን ይሰዋ ዘንድ ተነስቶ ወደ ገባውን ሄደ። ገባውን ፈጽማ ትሰፋ ነበርና ሰሎሞንም በገባውን በዚያው መስዋያ ውስጥ ሺህ መስዋይትን ሰዋ። እግዚአብሔርም ሰሎሞንን በሌሊት በሕልም ተገለጠለት። ላንተ ሰጥ ዘንድ ልብህ ያሰበውን ልመናን ሁሉ ለምነኝ አለው። ሰሎሞንም በቅንነት ሰሎሞንም በቅንነትና በእውነት ልብ ዳግመኛም በኢዮአብና በሳሚ ወልደ ጌራ ላይ በቀል እንዲያደርግ አዘዘው እነርሱ እጅግ የገፉና ብዙ ክፋት የሰሩ ነበሩና ከዳዊት እረፍትም በኋላ ሰሎሞን በዚያ መስዋዕትን የሰዋ ዘንድ ተነስቶ ወደ ገባውን ሄደ። ገባውን ፈጽማ ተሰፋ ነበርና ሰሎሞንም በገባውን በዚያው መሰዊያ ውስጥ ሺህ መስዋዕትን ሰዋ። እግዚአብሔርም ሰሎሞን በሌሊት ሕልም ተገለጠለት። ለአንተ ስጥ ዘንድ ልብ ያሰበውን ልመናን ለምነኝ አለው። ሰሎሞንም በቅንነትና በእውነት በእውነት በንጹህ ልቡና በንጹህ ልቡናም ከአንተ ጋር በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። በዚችም ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህን ታላቁን ቸርነት አጽንተሃልን አጽንተሃለታል አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፈንታ እኔን ባሪያህን አነገስከኝ። እኔ መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገንህ መካከል አለሁ አለ። ስለዚህ ለብዙ ወገንህ መፍረድ የሚችል የለምና ሰምቶ ለወገኖች በእውነት ፍርድን ይፈርድ ዘንድ ከክፉ ነገርም ለይቶ በጎውን ነገር ያውቅ ዘንድ ለባሪያህ እውቀትን ስጠው። ሰሎሞንም ይህን ነገር ለምንወታልና ይህን ነገር እግዚአብሔር በፊቱ ደስ ይሄም ይሄም ነገር እግዚአብሔርን በፊቱ ደስ አሰኘው። እግዚአብሔርም ይህንን ነገር ከኔ ለምንሃልና ለአንተም ብዙ ዘመንና ባለጸግነትን አለመንህምና ጠላቶችህንም አጠፋልህ አጥፋልኝ ብለህ ጠላቶችህንም አጥፋልኝ ብለህ አለመንከኝምና ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና እንሆ እንዳልክ አደረኩልህ። እነሆ ከአንተ አስቀድሞ እንዳልነበረ ከአንተም በኋላ እንዳንተ ያለ እንዳይነሳ አድርጌ ብልህና አስተዋይ ልቡናን ሰጠው። ሰው በመንግስቱ እንዳንተ እንዳልሆነ አድርጌ ያለ መንኸኝንም ባለጠግነትና ክብርንም በዘመነ ሁሉ እሰጥሃለሁ አለው። ሰሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ህልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮን በእግዚአብሔር ታቦተ ህግም አንጻር ባለን በመሰዊያው ፊት ቆሞ የሰላም መስዋዕትን አቀረበ። ለሰዎቹና ለሱም ታላቅ ግብዣን አደረገ። በዚያን ጊዜ ሁለት አመንዝራ ሴቶች ወደ ንጉሱ መጥተው በፊቱ ቆሙ። አንዲቱ ሴት ጌታዬ፣ ስማኝ። እኔና ይህች ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለድሁ በሶስተኛው ቀን ይህች ሴት ወለደች፣ በአንድነትም እንኖራለን። በዚያች ቤትም ከሁለታችን በቀር ከኛ ጋር ማንም አልነበረም። በላዩ ላይ ትጫናዋለችና፣ የዚያች ሴት ልጅ በሌሊት ሞተ በሌሊት የታም ለታም ተነስተ ተኝቼ ሳለሁ ልጄን ካጠገቤ ይወስዳ በብብቱ አስተኛቸው፣ የሞተውን ልጇንም አጠገቤ አስተኛቸው። ልጄን አጠባ ዘንድ በጧት በነቃው ጊዜ ያንን የሞተ ልጅ አገኘሁ። በነጋም ጊዜ አየሁት፣ እነሆ የወለድኩት ልጄን እንዳይደለ አይደለ አወቀሁ። ልጄም አይደለም አለችው። ያቺ ሁለተኛዋ ሴትም አይደለም፣ ይህ ደህነኛው የኔ ልጅ ነው እንጂ ያንቺ ልጅ አይደለም፣ ያንቺስ የሞተው ነው አለች። በንጉሡም ፊት እንዲህ ተባባሉ። ንጉሡም እንዲህ ሲል ፈረደ፣ ሰይፉን አምጡ ደህነኛውንም ልጅ ከሁለት ቆርጣችሁ እኩሌታውን ለዚች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅጸኗ ታውቋልና ልጇ ደህና የሆነ ያቺ ሴት መልሳ ንጉሡን ጌታዬ አይደለም፣ መግደልስ አትግደሉት፣ ደህነኛውን ልጅ ለሷ ስጧት አለችው። ያቺ ሴት ግን አካፍሉን እንጂ ለኔም ለሷም አይሁን አለች። ንጉሱም መግደልስ አትግደሉት እሱን ለሷ ስጧት ላለችው ለዚህ አቺ ሴት ደህነኛውን ህፃን ስጧት እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሱ የፈረደውን ይህን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበቡ በእሱ ላይ እንዳለ አይተዋልና በንጉሱ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰሎሞን በእስራኤል ላይ በነገሰ በአራተኛው አሁን በሁለተኛው ወር የእግዚአብሔርን ቤተ መቅደስ ሊያነጽ ጀመረ። በ11ኛውም ዘመነ መንግስቱ ወሩ በአድ ወሩ ባይድ በሚባል በስምንተኛው ወር ቤቱንና ስርዓቱን ሁሉ ፈጸመ። በሰባት ዓመትም ውስጥ ሰራው። የራሱንም ቤት በ13 ዓመት ሰርቶ ጨረሰ። ከዚህ በኋላ ሰሎሞን የእግዚአብሔርን ቤትና የራሱን ቤት በሀያ ዘመን ሰርቶ ጨረሰ። የእግዚአብሔርን ታቦተ ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤልን ሽማግሌዎችና የነገድ አለቆች የአባቶቻቸውንም ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ሁሉ ወደ ንጉሱ ወደ ሰሎሞን በሰባተኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና የምስክሩን ድንኳን በምስክሩ ድንኳን ውስጥ ያለ ንዋየ ቅዱሳቱንም ሁሉ ተሸከሙ። ንጉሡና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎችና ላሞች ይሰዉ ነበር። ካህናቱም ታቦቷን ከኪሩቤልና ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታ አስገቧት። ኪሩቤል በታቦቷ ላይ ክንፋቸውን ጋርደዋልና ኪሩቤልም በስተላይ በኩል በቅድስተ ቅዱሳን ላይ ታቦቱን ጋርደዋት ነበር። ከቅድስተ ቅዱሳኑም ጋር የተያያዙ ነበሩ። ቅዱሳን ኪሩቤልም ከፍ ብለው ከቅድስተ ቅዱሳኑ አንጻር ላይ ሆነው ያያሉ። በውጭ ግን አይታይም ነበር። ከግብፅ አገር በወጡ ጊዜ እግዚአብሔር ከእስራኤል ልጆች ጋር ቃል ኪዳን ከገባባቸው ሙሴም በዚያ በኮሬብ ካኖራቸው ከሁለቱ ጽላቶች በቀር በታቦቱ ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላው። የእግዚአብሔር ብርሃን በማደሪያው ቤተ መቅደስ መልቷልና ከብርሃኑ መገለጥ የተነሳ ካህናቱ ስራቸውን መስራትና ከፊቱ መቆም ተሳናቸው። ያን ጊዜ ሰሎሞን እግዚአብሔር በደመና ውስጥ እኖራለሁ አኖራለሁ ብሏል። እኔም ለዘላለም የምትኖርበት ማደሪያህ ቤተ መቅደስን በእውነት ሠራውልህ አለ። ንጉሱም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው ወደ እግዚአብሔርም ረዥም ጸሎትን ጸለየ ሰሎሞንም ይህን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹንም ከዘረጋበት ከመሰዊያው ፊት ተነሳ ቆሞም የእስራኤል ማህበር እንደተናገረ ሁሉ ለወገኖቹ ለእስራኤል ረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው ከዚህ በኋላ ንጉሱና የእስራኤል ልጆች ሁሉ በእግዚአብሔር ፊት መስዋዕትን ሰዉ ንጉሥ ሰሎሞንም ለእግዚአብሔር ስለ ሰላም መስዋዕት የሰዋቸው ሃያ ሁለት ሺህ ላሞችና አንድ መቶ ሃያ ሺህ በጎች ናቸው። ንጉሱ ንጉሱ ሰሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደራ ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባዖን እንደታየው ዳግመኛ እግዚአብሔር ለሰሎሞን ታየው። በፊቴ የለመንኸኝን ልመናህን ጸሎትህን ሰማው፣ እንደ ልመናህም ሁሉ አደረኩልህ። ስሜ በዚያ ለዘላለሙ ጸንቶ ይኖር ዘንድ የሰራኸውን ቤተ መቅደስ አከበርሁት ልቡናዬም ዓይኖችም በዘመኑ ሁሉ በዚያ ጸንተው ይኖራሉ አለው። ሰሎሞንም አርባ ዘመን ነገሰ። ከመንገሱም በፊት 12 ዓመት ኖረ። መላ ዕድሜውም 52 ዓመት ነበር። በሰላምም አረፈ። ይህ ጥበብ የተሰጠው ንጉሥ ሰሎሞን ጥቅም ያላቸው ብዙዎች መጻሕፍትንም ደርሷል። እሊህ ትንቢትና ትምህርት ያለባቸው ምሳሌዎችና መሐሌዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። ሰላም ለሰሎሞን እክለ አይ ምሮስ የሳዩ ወነዋየ ጥበብ ንዋዩ ዝንቱ ንጉሥ ከመከመ ይብል በማኃይልዩ በወርሃ ክርስቶስ ጻእኡ ከመ ተረአዩ ሀበአውያን ፀገዩ፣ ወሮማን ፈረዩ። በዚችም ቀን ደግሞ በክብር ባለቤት ክርስቶስ የታመነ አባኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብፅ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙድ ነበር። ዲዮቀልጥያኖስም ብዙዎች ሰማይታትን ሊያሰቃይና ደማቸውን ሊያፈስ በጀመረ ጊዜ በአንዲት ቀን ሰማንያ ሰማይታትን አቅርቦ ደማቸውን አፈሰሰ። በዚያ ጊዜ አባን ወብን አስታወሱት። የእንዴናው ገዢ ወደ ሆነ ወደ አርያኖስ አቀረቡት። እርሱም ለአማልክት እጣን ሰዋ፣ ይህንንም የምንኩስና ልብስ ከላይህ አውጥተ ጣል አለው። አባን ወብም ይህን ስራ ከቶ ከኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስንም አልተውም፣ የረከሱ ጣዖታትንም አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባን ወብ በክብር ይግባውና በጌታችን በኢየሱስ ክርስቶስ ኃይል ታግዞ ተቀበለ። ከዚህ በኋላ ወደ አምስቱ ሀይጉር ሰደደው በዚያ በጉድጓድ ውስጥ አሉት። በውስጡም ጌታችን ከሃዲው የወቅልጥያኖስን አጠፍቶ ደግ ንጉሥ ቆስጠንጢኖስን እስከ ሾመው ድረስ ሰባት ዓመት ኖረ። ቆስጠንጢኖስን በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈትተው ወደ እርሱ እንዲያቀርቧቸውና ከእርሳቸው እንዲባረክ ወደ አገሮች ሁሉ ደብዳቤዎችን ላከ። ለመልክተኞችም እንዲህ አላቸው ሁሉን ወደ እኔ ማድረስ ካልተቻላቸው እጆቻቸውን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸውን ታላላቆችንና ታላላቆችን መምህራንን አምጧቸው። ከእነርሱም ውስጥ የታወቁ አህናህ ከተባለ ሀገር አባ ዘካርያስ ከፊዩም መክሲሞስ፣ ከሀገረ ድህን አገቢዎስ፣ ከሀገረ ባላኦስ አባኖም ናቸው። የንጉሥ መልክተኞችም በየሀገሮች ሁሉ እየዞሩ የታሰሩ ቅዱሳን ከእስር ያወጧቸው ነበር። ከእነርሱም ደስ ይላቸው ነበር የተመሰገነ እግዚአብሔርንም ያመሰግኑ ነበር ይዘምሩለትም ነበር የንጉስ መልእክተኛም አባኖብን ከአምስቱ ሀገሮች ፈልጎ የሀገሩ አንጻር ወደሆነች ወደ ሀገረ በለሳ በሰላ ወሰደው በዚያም የብረት ልብስ ለብሶ ተቀምጦ ነበር የንጉሱ መልእክተኛም አገኘውና ከእርሱ ጋር ወሰደው ወደ እንዴናውም እስከደረሱ በመርከብ ተሳፈሩ ክርስቲያኖቹም ተሰበስበው ከውስጣቸውም አራት ኤጲስቆጶሳት ነበሩ አባኖብንም ያለ ውዴታው ቅስና ሾሙትና የቁርባን ቅዳሴን ተቀደሰ። በቅዳሴውን ፍጻሜ ቅድስተ ቅዱሳን ብሎ ጮኸ። ይህም ማለት ንጹህና ቅዱስ የሆነ ከስጋው ከደሙ ይቀበል ማለት ነው። በዚያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሰዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ስጋውንና ደሙንም ካቀበላቸው በኋላ ወደ ንጉሥ ለመሄድ ተዘጋጁ። ወደ ንጉሱ ለመሄድ ተዘጋጁ። ቁጥራቸውም 72 ነበር። 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላው ተቀመጡ። ባለፈውም ጊዜ የደናግል ገዳማት ካሉበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸው 7 መቶ ነበር። ከእነርሱም ጋራም እስከሚሰበሰቡ እስከሚሰበሰቡ በቅዱሳን ፊት ይዘምሩ ነበር። ወደ ንጉሱ ከተማን በደረሱ ጊዜ ወደ ንጉሱ ከመግባታቸው በፊት በውሃ ያጥቧቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲሁም ለሁሉ አደረጉ። ቅዱስ አባን ወብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሡም በገቡ ጊዜ ከነርሱ ቡራኬ ተቀበለ። ቁስላቸውንም ሳመ እግራቸውን፣ እጅግም አከበራቸው። ብዙ ገንዘብም ሰጣቸው። ከእነርሱ ግን ለቤተ ክርስቲያን ከሚሆን ነዋያ ቅድሳት በቀር ምንምን አልተቀበሉም። ከዚህም በኋላ ሰላምታ ሰጥቶ ወደ የሀገራቸው በሰላም አሰናበታቸው። አባን ወብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም ጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለን ወብ ታማን ዘተብህለ መትለወ ሰማይታ መትለ ወሰማይታ ሰማንያ ቀተለ ቅልጥያኖስ ቀተለ ወቆስጠንጢኖስ አድግ በከመ አዘዘ ቃለ አስተብ አስተብ ጽእዎ አብያጺው እለሃለው ህውለ ሰባይ ፈቃደ ይህብ ወቅ ወስለ። በዚች ዕለት የሰማዕታት መርጎሪዎስ ቶማስ እና ፊልጶስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።